ድምፃዊው ወደዚህ ስኬት ከመምጣቱ በፊት በርካታ ፈተናዎችን አሳልፏል። ብዙ ሰዎች ያገሉኝ ነበር ይላል። ሰዎች ፊት ሄጄ ለመጫወት እንኳን እሳቀቅ ነበር፣ ፎቶ ተነስቼም ወደ ትምህርት ቤት ይዤ ለመሄድም እፈራ ነበር ሲል ይናገራል። እነዚያን ሁሉ ፈተናዎች አሳልፎ ታዲያም ዛሬ በስኬት ጎዳና እንዲህ ይርመሰመሳል። ይህ ጠንካራና በብዙ ፈተናዎች ተፈትኖ ያለፈው ተወዳጁ የጋሞኛ ሙዚቃዎች አቀንቃኝ አስጌ ደንደሾ ነው። አስጌ ከሰሞኑ ደግሞ እጅግ መነጋገሪያ ሆኗል። በርካቶች የተለያዩ ሀሳቦችን እየሰጡ ይገኛሉ። በሱ ጉዳይ መነጋገሪያ የሆነበት ምክንያት ደግሞ ሴቶችን በሚመለከት በማህበራዊ ድረገጹ ባስተላለፈው መልእክቱ ነው። መልእክቱን በመልካምም በመጥፎም ጎን የወሰዱት ሰዎች አሉ። ከዚሁ መልእክቱ ጋር ተያይዞ ታዲያ በርካታ ሴቶች ዘመቻም ከፍተውበታል። አሁን የወጡ መረጃዎች እንደሚያመላክቱት ከሆነም አስጌን ለህግ እናቀርባለን የሚሉ ሴት የህግ ባለሙያዎች ብቅ ማለታቸውን ነው ለመሆኑ አስጌ በማህበራዊ ድረገጹ ላይ ምን አይነት መልእክት አስተላለፈም እነዚህ የህግ ባለሙያ ሴቶች አስጌን እንከሷለን ህግ ፊትና ቆማለን ያሉበት መልእክትና መግለጫስ ምንድነው በዝርዝር የምንመለከተው ይሆናል እንደምን አላችሁ የጎራ ስቱዲዮ ቤተሰቦች ጎራ ስቱዲዮ ወቅታዊ ማህበራዊ አዝናኝና አስተማሪ የሆኑ ልዩ ታሪኮች ን በመዳሰስ ወደ እናንተ ወደ ተመልካቾች የሚያቀርብ ሚዲያችን ነውና ሰብስክራይብ እንድታደርጉ በአክብሮት ጠየቅን። ዛሬ አስጌ ደንዳሾን በሚመለከት የወጡ አነጋጋሪ የሆኑ ወቅታዊ ጉዳዮችን ይዘናልና እስከመጨረሻው ከኛ ጋር ሆኖም በጋሞኛ ሙዚቃዎቹ በስፋት የሚታወቀው ድምጻዊ አስገኘው ሐሽኮ ወይም አስጌ ደንዳሾም በፍቅር ያበደች ዜት ካሳየኸኝ እኔ የማይሞት ሰው አሳይሃለሁ በሚል በማህበራዊ ሚዲያው ያሰራጨው መልእክት የተለያዩ አስተያየቶችን እያስተናገደ ሰነባብቷል። ይህንን በማህበራዊ ሚዲያው ላይ ያስተላለፈውን መልእክቱን አንዳንዶች በመልካም መንገድ ተርጉመውት እውነት ነው፣ ሀቅ አለው የሚሉ ሰዎች እንዳሉ ሁሉ በተቃራኒው ደግሞ ትክክል አይደለም እንዲህ አይነት ንግግር ሊና ሊናገር አይገባውም ነበር የሚሉ በርካታ አስተያየቶችን እያስተናገደ ሰነባብቷል። ሁሉንም ሴቶች በአንድ ላይ መፈረጃ አልነበረበትም በሚል ትችትን ያስተናገደው ድምፃዊው ሴት ልጅ በፍቅር አታብድም፣ ምክንያቱም ሰው አታፈቅርም። ሴት ልጅ የምታፈቅረው የወንድን ልጅ ብቁ የወንድን ልጅ ብቁነቱን ነው ብር ቁመና፣ ደህንነቱንና መሰል ነገሮችን ነው እንጂ ሲልም በአንድ ላይ በጥቅሉ የሴትን ልጅ ፍላጎት አስቀምጧል እየተባለም ተተችቷል። ድምፃዊው በአስተያየቱ ይቀጥልናም ሴት ልጅ ብር፣ ቁመናና ደህንነት ይህ ነው ዋና መለኪያዋ፣ ይህ ደግሞ ፍቅር አይደለም ካለ በኋላም እስኪ ሀብታም ሴት አፈቀርኩ ስትል የሰማ ሰው ካለ ይንገረኝ በማለት ይጠይቅናም የለም አትልፉ ሲልም ራሱ ምላሽ ሰጥቶበታል ይህንንም ሲያብራራም ምክንያቱም የብቃት ኳሊፊኬሽን ጥያቄ የለባትም ምናልባት መውለድ ወይም የልጅ ፍላጎት ብቻ እንጂም በተቃራኒው ወንድ ደግሞ ምንም ትሁን ምን መስፈርት የለውም ብቻ በክብሩ አትምጣበት እንጂ ሲልም ይናገራል አስጌ በመልእክቱ ልክነት አንጻራዊ ቢሆንም እንኳን በእኔ ሀሳብ የተስማማ ብቻ አሜን በል ሲልም መልእክቱን ደምድሞታል በዚህም ጉዳይ ነው ታዲያ በርካቶች ሀሳባቸውን ሲሰጡ የሰነባበቱት። በዚሁ በአስጌ ሀሳብ ጉዳይ ታዲያ ከተሰጡ አስተያየቶች መካከል ሚዛናዊ የሚባል መልእክቱን ያስተላለፈው ጋዜጠኛ ቴዎድሮስ ተክለ አረጋይ ነው። ሰሞኑን ፈገግተኛው ድምፃዊ አስጌ ደንዳሾ በፍቅር ያበደች ሴት ካሳየኸኝ እኔ የማይሞት ሰው አሳይሃለሁ የሚል ጽሑፍ ጽፎ ፌስቡክ ላይ ሲያነጋግር ነበረም። ያው እንደሚታወቀው ፌስቡክ የትኛውንም ያልተገባ ንግግር ወይም ድርጊት መነጋገሪያ ይሆናል። ያስጌ ንግግር ግን ያልተገባ ተብሎ የሚታለፍ አይደለም ልክ ነው ተብሎም አይፈረድም። ይልቁንም ለምን ወደሚለው ይወስደናል እንጂ ሲል ይቀጥላል ቴዎድሮስ። እንዴት እዚህ ጥቅል ድምዳሜ ላይ ሊደርስ ቻለ ያስብላል ማስተያየቱ፣ ይላል ጅምላ ፍረጃ ብዙ ጊዜ ችግር ነው ሲልም ይገልጻል። በዚሁ ሰሞን መቼ እንደተናገረው የማላውቀውን የተቀነጨ የተቀነጨበ ቪዲዮ አየው ክፉ የልጅነቱን ያምሮ ቁስለት ወይም ትሮማ የሚገልጽበት ነው ሲል ይገልጻል። ቴዎድሮስ አስጌ በልጅነቱ በጥርሱ በድህነቱ የሚደርስበት መገለል ራሱን እንደ ሰው ቆጥሮ ፎቶስ ካለመነሳት እንዳደረሰውም ይናገራል። ትምህርት ቤት ጉርድ ፎቶ ስንጠየቅ ይጨንቅ የነበር ይላል። በግልጽም ይህ የአስጌ ልጅነት ህመም ነው። ብዙዎቻችንም በአንዱ ወይም በሌላኛው የልጅነት አምሮ ቁስለት ላይ ነፃ አንሆንም ልብ ባንለው፣ ቦታ ባንሰጠው፣ አስበን ባናገናዝበው እንጂም ብዙዎቻችን ዛሬያችንን የሚረብሽ ትናንትናለን። የዛሬ ጸባያችን፣ መጋጨታችን፣ ቁጡነታችን፣ የተሳሳተ ድምዳሜያችን ሁሉም ባይሆን ብዙውን ጊዜ ከትናንተ በመጣ ማንነታችን የመሆኑ እድሉ የሰፋ ነው። ምናልባትም ያስጌ በፍቅር ያበደች ሴት ካሳየህኝ እኔ የማይሞት ሰው አሳይሃለሁ የሚለው ድምዳሜ መነሻው እዚህ ቪዲዮ ላይ ያለው ድምዳሜ ቢሆንስ ሲል ቴዎድሮስ ይጠይቃል። ምክንያቱም ይህ ሰው በልጅነቱ እንዲህ ያሉ መገለሎችና ችግሮች ከደረሱበት ዛሬ ላይ እንዲህ የማለቱ ምክንያት ሊሆን ይችላል በሚል ነው ቴዎድሮስ ይህን የተናገረው። ሴት ልጅ በፍቅር አታብድም፣ ምክንያቱም ሰው አታፈቅርም። ሴት ልጅ የምታፈቅረው የወንድ ልጅ ብቁነቱን ነው፣ ብር ቁመናና ደህንነቱን ነው ይሄ ነው ዋጋ መለኪያዋ። ይሄ ደግሞ ፍቅር አይደለም ሲል ጉዳዩ የዛሬ ብቻ አይመስለኝም። ምናልባትም በልጅነቱ እንደ ወንድ እንደ ሰውም የምታየው ሴት አልነበረችም። ዛሬ ላይ ግን በብቁነቱ በብሩ በቁመናው የሚፈለግ ወንድ ሆኖ ተገኝቶ ሆኗል። ትናንት እንደ ወንድም እንደ ሰውም ከላየችው ሴት የተሻሉ ሴቶች በዙሪያው ተገኝተ ይሆናል። ምናልባት እነሱ እዚህ መደምደሚያ ላይ አድርሰውትም ሊሆን ይችላል። ምናልባት ሲልም ቴዎድሮስ አክሏል። ቴዎድሮስ ይህን ይበል እንጂ በሌላ በኩል ደግሞ የተለያዩ ሴቶች ልዩ ልዩ ሀሳብና አስተያየታቸውን አድርሰዋል። አስጌ ሴቶች አያፈቅሩም የሚለው ንግግሩ ሶስት አመት ያስቀጣዋል ትላለች የህግ ባለሙያና ጠበቃ ወይዘሮ ሰብላ አሰፋም። እሷ እንደተናገረችው ከሆነ ድምጻዊ ከአምስት ሺ በላይ ተከታይ ባለው ገጹ ሴቶችን በአንድ ክበብ ውስጥ አጭቶ ሁሉም አንድ ናቸው የሚለው ድምዳሜ እጅግ የተሳሳተ ነው ትላለች። ሴቶች በእምነት በባህል በእድሜ በትምህርት ያገባ ያላገባ በሚልና በሌሎችም የተለያዩ ሆነው እያለ አንድ ናቸው በማለት ሐሰተኛ መረጃ በማሰራጨት የሚያስከስሰው እንደሆነ ነው ጠበቃዋ የጠቆመችው። በዓለም አቀፍ ጥናትም ቢሆን አፍቃሪ ወንድ ነው ወይስ ሴት ነው የሚል ትክክለኛ ድምዳሜ እንደሌለም ጠበቃ ሰብለ ተናግራለች። በሁለተኛ ደረጃ እውቅናንናም ተደማጭነትን ተጠቅሞ 5000 በላይ ተከታይ ባለው ገጹ ላይ ሴቶች ሀብት መጠን ነው እንጂ ሰው ያፈቅሩም ብሎም በማሰራጨቱ በተለይ ነገሩን ማገናዘብና በቅጡ በማይችሉ ግለሰቦች የበለጠ ሴቶች ላይ መድሎ እንዲፈጸምባቸው እንዳያፈቅሩም፣ በጥርጣሬ እንዲታዩ የሚያደርግ በመሆኑ ሐሰተኛ መረጃና የጥላቻ ንግግር መከላከል አዋጁ 1185 መሰረት 3 አመት እስራትና የመቶ ሺህ ብር ቅጣት ሊያስቀጣው ይችላል ስትል ትናገራለች። በመሆኑም ሴቶች ለፖሊስ በማመልከት መክሰስ እንደሚችሉ ማህበራዊ ገጿ ላይ መልእክቷን አስተላልፋለች። እሷ ይህንን መልእክቷን ካስተላለፈች በኋላ ደግሞ አመሻሹ ላይ ሌሎች መረጃዎች ወጥተዋል። አስገኘው ፋሽኮ ሴቶችን በተመለከተ በሰጠው አስተያየት ላይ ከኢትዮጵያ የህግ ባለሙያዎች ሴቶች ማህበር የተሰጠ መግለጫም አለም። እንደሚታወቀው በሀገራችን የሴቶችንና የሴቶች ህጻናት ጥቃት ከጊዜ ወደ ጊዜ እየጨመረ አይነቱም እየቀያየረ በአፈጻጸሙም እየረቀቀ የመጣ እጅግ አሳሳቢ ጉዳይ ነው ይላል መረጃው። ይህንንም ለመከላከል የተለያዩ የሚመለከታቸው አካላት እንዲሁም መላው የህብረተሰብ ክፍል የራሱን አስተዋጽኦ ማድረግ እንዳለበት እሙን ነው በሚልም መግለጫው ይቀጥላል። አብዛኛው የማህበረሰብ ክፍል ጥቃት ምን ማለት እንደሆነ በቂ ግንዛቤ የሌለው ከመሆኑም በተጨማሪ በአንዳንድ ግለሰቦች የሚሰነዘሩ ሴቶችን የተመለከቱ አስተያየቶች ለጥቃት መባባስ ጉልህ ሚና አላቸው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 ድምፃዊው ከዚህ ቀደም የሀገር ካስማ በተሰኘ ሴቶችን ለማበረታታት ታልሞ በተሰራ ህዝብ ዝማሬ ላይም በመሳተፍ የሴቶች አጋር መሆኑን በማሳየቱ እንደ ተቋም እውቅና ሰተን የነበረ ሲሆን፣ አሁን ባደረገው ንግግር ግን ሴቶች ላይ የጥላቻ ዘመቻ እንዲከፈት በማድረጉ ማህበራችን እጅግ ያዘነ መሆኑን ለመግለጽ ይወዳል በሚልም ይኸው መግለጫ አክሏል። መግለጫው ይቀጥልና በንግግሩ በፍቅር ያበደች ሴት ካሳየህኝ፣ የማይሞት ሰው አሳይሃል በማለት ሴቶችን ሁሉ በአንድ መመፈረጅ በአጠቃላይ የሴቶችን ስብዕና የሚነካና ሴቶች በህገ መንግስቱ የተሰጣቸውን ክብራቸውንም ተጠብቆ የመኖር መብት የጣሰ አስተያየትንም ሰጥቷል ሲል ያክላል። ይህ ንግግሩም በሀገራችን የጥላቻ ንግግርና የሐሰተኛ መረጃ ስርጭትን ለመከላከልና ለመቆጣጠር የወጣውን አዋጅ ቁጥር 1185 ህዝባር 2012 አንቀጽ ሁለት አራትና ሰባትን የጣሰ የወንጀል ተጠያቂነትን የሚያመጣ ተግባር ነው ብለታል። በመሆኑ ማህበራችን ግለሰቡ በተገቢው መልኩ በህግ ተጠያቂ እንዲሆን የሚሰራ መሆኑን እየገለጽን የተፈጸመውን ድርጊት አጥብቀን እናወግዛለን፣ ይላል የማህበሩ መግለጫ። መግለጫው ይቀጥላል። ዛሬ ላይ ያለ ተጠያቂነት የምትታለፍ አንዲት ጥላቻ ነገር ነገ ላይ በሴቶች ላይ ለሚፈጸም ከባድ ዘመቻ በር ከፋች በመሆኑ ይህንን ንግግር የምታሰራጩ የማህበራዊ ሚዲያዎች ይህንን ከማድረግ እንድትቆጠቡ